በቴሌግራም በዚህ ሳምንት ብቻ 21 ሺ ብር ነው የሰራሁት፣ ማለት ነው። ይሄን ደግሞ ዛሬ ለእናንተ አሳያችኋለሁ ጋ ሳውቃለሁ፣ ስቱዲዮ ላይ አይደለው ማለት ነው። ትንሽ ሊረብሻችሁ ስላለ ነገር ግን ይሄን ለእናንተ ደግሞ ቶሎ ማሳወቅ ስላለ ቢና አሁንም ጊዜ ስላለ ነው። ከዚህ በፊት ዛሬ ማሳያችሁ እያንዳንዱ ኤቭሪ ዲቴል ነው። ከዚህ በፊት ገንዘብ አሳያችሁ ነበር፣ እንዴት ማውጣት እንደምችሉ አሳያችሁ ነበር። ዛሬ ግን የት መማር እንደምችሉ፣ እንዴት መከታተል እንደምችሉ፣ እንዴት መስራት እንደምችሉ እንዲሁም ደግሞ ኢማጂን ጋይስ በሳምንት ሃያ አንድ ሺህ ማለት እኔ ከዚህ በፊት ምራሲን የለውም ስላችሁ ነበር፣ እና ለራሳችሁ ምን ያክል ሊያገዛችሁ ነው የሚችል ማሰብ አለባችሁ። በቴሌግራም ብቻ ነው ያልኳችሁ፣ እና ዛሬ ኤቭሪዲ ቴ ላሳያችኋለሁ። እርግጠኛ ነኝ ይሄን ቪዲዮ እስከ መጨረሻው ትከታተሉታላችሁ። ካላወቃችሁ ደግሞ ከዚህ በፊት ዳጊ ሆም ባላለው ላይክ አርጋችሁ ጀምሩ። እንዲሁም ደግሞ መጨረሻ ላይ የምትወዱት ከሆነ ደግሞ አሁን ሰብስክራይብ አርጋችሁ ጊዜያችሁ ማቃለል ይችላላችሁ ማለት ነው። በቀጥታ ወደ ቪዲዮ እናልፋለን። ሶ በመጀመሪያ ደረጃ ይሄን ስራ የሰራባችሁ መንገዶች እንዴት መሰላችሁ። ከዚህ በፊት አይታችሁ ላታውቁ ትችላላችሁ፣ አዲስ ሰልቶም ይችላላችሁ። ቴሌግራም አድ ይባላል ማለት ነው። ቴሌግራም አድ ማለት ለምሳሌ ያክል ቲክቶክ ላይ አብዛኞቻችሁ ታውቃላችሁ ገንዘብ የሚከፈላችሁ በስፖንሰርሺፕ ከሆነ በማስታወቂያ ነው። አድ ማለት ማስታወቂያ ሲሆን ቴሌግራም ላይም ደግሞ እንደዚህ ነገሮች አሉ ማለት ነው። ለምሳሌ ያክል ይሄን ነገር የምታገኙት እንዴት መሰላችሁ? በመጀመሪያ ደረጃ ራሱ ቴሌግራም ለእናንተ ይከፍላችኋል። ከዛ ደግሞ ሁለት ድርጅቶች አሉ ማለት ነው። ከነዚህ ሁለት ድርጅቶች ደግሞ ገንዘብ መቀበል ቻላችሁ ማለት ነው። እነዚህም ገንዘብ የምትቀበሉበት ደግሞ ራሳችሁ ባወጣችሁ ዋጋ እንዲሁም ደግሞ እናንተ በፈለጋችሁት ገንዘብ ነው ማለት ነው። ምክንያቱም እናንተ የፈለጋችሁት ታወጣላችሁ፣ እነሱ ደግሞ ይሄ ነገር ተመጣጣኝ ነው ብለው ካሰቡ ደግሞ ወደ እናንተ መጥተው ያሰራሉ ማለት ነው። ይሄን ስላችሁ ግን በጣም ቀላል ነው እያልኳቸ አይደለም ምንም ነገር ቢሆን ስራ ይፈልጋል። ነገር ግን ያስደስታል ብዬ ለእናንተም ነገራችሁ ለመሰላችሁ እንደዚህ አይነት ስራዎች የሚሰሩበት ሰዓት ሁልጊዜም ከቤታቸው ናቸው የሚሰሩት ወይም ደግሞ እየተንቀሳቀሳቸው ነው የሚሰሩት። ይሄ ነገር ደግሞ ለእናንተ በጣም በጣም አስደሳቸው ያንላቸዋል ማለት ነው። ለምሳሌ ያክል እኔ እንደምትመለከቱት ስቱዲዮ ላይ አይደለም ያለው ነገር ግን እዚህም ተቀምጬ ግን ይሄን ስራ እየሰራሁት ነው፣ እና አብዛኞቻችሁ ደግሞ በደንብ በደንብ መስራት ትፈልጋላችሁ። ሰው የሚያስፈልጋቸው መጀመሪያ ደረጃ ቴሌግራም ቻናል ነው። ቴሌግራም ቻናል ካላችሁ በኋላ ደግሞ የሚያስፈልጋችሁ ኮንቴንት ክሬተር መሆን ይጠብቅባቸዋል ማለት ነው። ኢማጅን አብዛኛው ሰው ከገንዘብ እየሰራለ እንዲሁም ደግሞ በጣም ብዙ ገንዘብ እየተርፋ ያለ ኮንቴንት ክሬተር መሆን ነው። ስለዚህ እናንተ የሚጠብቅባችሁ ኮንቴንት ክሬተር ትሆናላችሁ። ከዛም ቴሌግራማችሁ ተሰድጋላችሁ፣ ቴሌግራማችሁ አክቲቭ ታደረጋላችሁ። ከዛ ደግሞ ወደ ስራው ትገባላችሁ ማለት ነው። አሁን እዚህ እንደምትመለከቱት ስልኬን አስቀምጫላችኋለሁ። በመጀመሪያ ማሳያችሁ የቴሌ ጋዶ ታይሆን ነው። እንደምትመለከቱት ወደ 66 ዶላር ዊዝ ዶላር እያለሁ ማለት ነው። ከዛም 6 ዶላር ቆረጠብኝና ላሳያችሁ፣ እዚህ ላይ 60 ገባልኝ ማለት ነው። ከዛ እነዚህ ትሬድ ያደረኩባችሁ የቀናነስኳችሁ ስለሆነ ነው 60 ገባልኝ። ከዚህ ላይ በፈለጋችሁ ኦቨር ዊዝ ስትመለከቱትም 60 ዶላር አለኝ ማለት ነው። ደምሩ ከፈለጋችሁ ከዛ ደግሞ እዚህ ደግሞ ትናንት ነው የገባልኝ። ትናንት የገባልኝ ላሳያችሁ 14.78 ቶን ገብቶልኛል ማለት ነው። ይሄ ደግሞ ወደ ዶላር ሲመታ ደግሞ 44.9 ዶላር ይሆናል ማለት ነው። ላይክ ይሄ የሚጨምር ቶክን ስለሆነ አልሸጠም ብዬ ነው እንጂ ሊጨምር ሊያድግም ሲል ይችላል ማለት ነው። ድሮ ቶን ስድስት ዶላር ነበር ማለትም፣ ይሄ ወደ 8 ዶላር ሊመጣ ይችል ነበር። ስለዚህ አልሸጠም ብዬ ስላስቀመጥኩት ነው ማለት ነው። ሰው እነዚህን ካየም በኋላ ደግሞ እስካሁን ያሳያችሁ እነዚህን ነው። በመቀጠልም ዊዝድሮ ያረኩት ደግሞ አለ እነት የምትመለከቱት ዚላይ፣ ደግሞ በቀደም አድ ፖስት ያረኩላችሁ ነበር ማለት ነው። ልክ ላይክ በክሊክ ነው እነት የምትመለከቱት ለአንድ ፖስት አድርጌ 34 ዶላር አግኝቻለሁ ማለት ነው። እነዚህ የምሰራበት ሰዓት ያገኘውባቸው መንገዶች ከቴሌግራም አለ ራሱ የከፈለኝ እንዲሁም ደግሞ ሁለት ድርጅቶች አሉ ማለት ነው። እነዚህ ሁለት ድርጅቶች እንዴት ነው እንሰራ ብላችሁ ካሰባችሁ ደግሞ አሁንም በደንብ በደንብ ተከታተሉ ማለት ነው። በመጀመሪያ ደረጃ የሚያስፈልጋችሁ ማየት ያለባችሁ ቪዲዮ እና ወደዚህ ስራ መግባት የምትፈልጉ ካላችሁ ዛሬ ኤቭሪ ዲቴል ሰማሳያችሁ ምንም እንደማይስላችሁ ማለት ነው። በመጀመሪያ ደረጃ ወደ ዩቲዩብ ትገባላችሁ። በመቀጠልም ማድረግ ያለባችሁ ነገር የሚመስላችሁ ወደ ሰርች ትሄዳላችሁ። በመቀጠልም ወደ ሰርች ከሄዳችሁ ዋለም ታደርጋላችሁ ዳጊኮም ትሉና ማለት ነው ቴሌግራም ነው ምትወስዶ፣ እንደዚህ ብቻ ምትወዱት፣ ምክንያቱም በጣም ታዋቂ የሆነ ቪዲዮ አለ ማለት ነው። ዳይኮም ቴሌግራም ካላችሁ በኋላ ወደዚህ ከመጣችሁ በኋላ ትነኩታላችሁ። ነው የምትመለከቱት በቀን አንድ ሺህ ብር ሚል ሀያ አራት ሰው በላይ ያየው በደንብ ኤዲት የተደረገ በጣም ብሶ እያየው የሚገኝ ጽድት ያለ ቪዲዮ አለ ማለት ነው። ያንን ትነኩታላችሁ። መቀጠል ነው የምትመለከቱት እንዴት መስራት እንደምችሉ ላይክ 70% የሚሆኑ ሸፍኝላችኋል ማለት ነው የምትመለከቱት መጀመሪያ ይሄን ቪዲዮ ዩት ማለት ነው። ከዚህ ሌላ ውስጥ በጣም ብዙ ሰው ፉል ኮርስ ፉል ኮርስ እያለ እንደምትመለከቱት ከ24 ሰው በላይ አይቶት 1 ሺህ ወደላይ ካለው ከ108 በላይ ኮሜንት አለው ማለት ነው። እኔ ምሰራላችሁ ጋይስ የመሬ ነው የምላችሁ። እንደዚህ ነገሮች ካለፉ በኋላ ተመልሰን ስራ ብትሉ አሰሩት ምንገራችሁ። እኔ ቀድሜ የተደገባበት ነው እንደዚህ ትርፋ የማያንኩበት ማለት ነው። ሶ ይህን ካያችሁ በኋላ ደግሞ ሌላ ተጨማሪ የምናያልን ካላችሁ እንደምትመለከቱ ዳጊ ኮም ቴሌግራም ላይ ከሚሆንም ደግሞ ዳጊ ኮሙ ነው። ባክግራውንድ በቀይ በሆነው ነው ማለት ነው ሶ ወደዚህ ትመለሱና ደግሞ ላሳያችሁ ወደዚህ ቻናል ትገባላችሁ ዳይኮምስ ላይፍ ሚል ቻናል ማለት ነው ይሄ ሚኒ ቻናል ነው ሃያ ሰባት ነጥብ ስምንት ኬ ተከታይ ያለው ወደዚህ ከገባችኋል ነው የምትመለከቱት ወደታች ወረዳችሁ የምትመለከቱበት ሰዓት እዚህ ላይ ከቴሌግራም የሰራነው ገንዘብ እንዴት ማውጣት እንችላለን የሚል አለ ዊዝድረውን አደራረግ ማየት ከፈለጋችሁ መጀመሪያ ይሄን ታዩታላችሁ ማለት ነው ገንዘብ ከሰራችኋላ እንዴት አድርገን ዊዝድረውን እናደርጋለን የምትሉ ካላችሁ ይሄም ማየት ትችላላችሁ ይሄም ደግሞ በጣም ለእናንተ አሪፍ ይሆላችኋል ማለት ነው። ይሄን ካያችሁ ኋላ ደግሞ ተጨማሪ እንዴት እንስራ ካላችሁ ደግሞ እንደምትመለከቱት እዚህ የመታችሁ ደግሞ 16 ደቂቃ ይለቀቁታል ከፈለጋችሁም ያኔ 24 ሺሁን ካጣችሁ ደግሞ እዚ ላይ መታችሁ ደግሞ ማየት ትችላላችሁ ማለት ነው። እነዚህ ነገሮች ካያችሁ ኋላ ከፈለጋችሁ ደግሞ እንደዚህ ቪዲዮ ያሉ እንደዚህ ወደታችሁ ወደታች እያደረጋችሁ በቴሌግራም የሚሰሩ ነገሮችን መመልከት ትችላላችሁ። ግን ዛሬ የምናወራው ስለ አድ ስለሆነ በመቀጠል ይሄን ከጨረሳችሁ ኋላ የምታደርጉላችሁ ማለት ነው። እኔ ነገር ግን ሁላችሁም ወደ ስራው ገብታችሁ እንድሰሩ ስለፈለኩ ነው። በመቀጠል እንደዚህ ካያችሁ

ሁልጊዜ እንደምላችሁ ያልገባችሁ ነገር ካለ ላይክ ኮሜንት ማድረግ ቀላል ነገር ነው። ኮሜንት አድርጉልኝ ያላችሁ። በመቀጠልም ደግሞ እንደዚህ ከሰራችሁ በኋላ ደግሞ ወደ ቴሌግራም ትመጣላችሁ። በባችሁ ደግሞ እንዴት አረጋላችሁ ማለት ነው። እንደምትመለከቱት ቴሌግራም አድ ማስተምርበት ክላስ አለ ማለት ነው። አሁን ከስክሪን ላይ ካስቀመጥኩላችሁ ገብታችሁ ክላስ ላችሁ ብጽፉልኝ ከዚህ ቻናል ነው ጆይን ማድረጋችሁ ማለት ነው። ኦልሬዲ የተሰራ ክላስ አለ። ከዛ ምኔን ጋር የተጠያየቃችሁ መስራት መችሉበት መንገድ ይመቻችላችኋል ማለት ነው። ነገሮች እዚህ ላይ ማየት ትችላላችሁ ማለት ነው። ዛሬ ክላስ አለብኝ የምትመለከቱት፣ አንድ ሰዓት ሙሉ ክላስ እዚህ ላይ አስተምራችኋለሁ ማለት ነው። ከዛም ደግሞ ያስፈልጋችሁ መሞላት ያለባቸው ማለት ነው። ስለዚህ አሁን እዚህ ላይ ዩቲዩብ ላይ ማሳያችሁና ምን ላይክ ከሰባ ፐርሰንት ምናምን ያልኳ ዚ ግን ኦሎቨር መቶ ፐርሰንት ማሳያችሁ የምትመለከቱት መሞላት ያለባችሁ ነገሮች ያስቀምጥላችኋለሁ። ሰው በላይ ተምሮበታል ማለት ነው። ደግሞ ደግሞ ገና ስንጀምር የአንድ ሰዓት ክላስ አለ፣ የሶስት ሰዓት ክላስ አለ ማለት ነው። አንዱ ክላስ ስለ ቴሌግራም በቴሌግራም ይከፈልናል። አንደኛው ክላስ ደግሞ ስለ ቴሌግራም ዶታ ሙሉ ክላስ አለ። አንደኛው ክላስ ደግሞ ስለ አድስሊ ክላስ አለ ማለት ነው። ስለዚህ በሶስት መንገድ አድርጋችሁ እኔ ጋይስ በሳምንት 21 ሺህ ብር ነው የሰራሁበት ማለት ነው። ኢማጂን በደም የሚመጣ ከሆነ ጥንት ደሞ ወይም ደሞ ማስታወቂያ የሚመጣ ከሆነ ደሞ ከዚህ በላይ የሚሰራበታል። እናንተ በደም ስሩበት። እንደምትመለከቱን ይላሳያችሁ አሁን አድ እንዲሰራ ያረኩት ያስጀመረኩት አንድ አካውንት አለ ማለት ነው ለእናንተ የለማስተማር ማለት እንደምትመለከቱት፣ አሁን ለምሳሌ ይሄ ዳይኮም ክሪፕቶ ነው ይባላል፣ 3900 ተከታይ ያለው እንደምትመለከቱት፣ እዚህ ላይ 0295 ቶን መቁጠር ጀምሯል ማለት ነው። ቴሌግራም ላይ መከፈል ጀምሯል። አሁን ደሞ ከቻልኩኝ ደሞ ከእናንተ ጋር ሆኜ ደሞ ይሄን ቻናል አስመዝግቤ ደሞ ከቴሌግራም እና ከእንትን ጋር ሆኜ አብሬ ገንዘብ መስራት ይጀምራሉ ማለት ነው። እንዴት እንመዘገባለን ካላችሁ በጣም ቀላል ነው። አሁን ከምትመለከቱት ቴሌግራም አካውንት ላይ ገብታችሁ ጀስት ክላስ ብላችሁ መጻፍ ነው ያለባችሁ ማለት ነው። ሶ ክላስ የሚኖታችሁ ከአንተ ጋር በፕራይቬት አንማር ብትሉ ራሱ ቅድም ያስቀመጥኩላችሁ የቲ ቪዲዮች በደንብ ቢያቸው ና እኔ መከራችሁ፣ መጀመሪያ ነዛ ቢያቸው ና ካልገባችሁ ግን እዚህ ላይ ገብታችሁ ለመማር ሞክሩ ማለት ነው። ኦቨር የምትመለከቱት ይህን ምሳሌ ማለት ነው። እንዴት ዊዝድሮ ማድረግ እንዳለባቸው የሰራሁላችሁ ቪዲዮ ያለ፣ እንዴት ገንዘብ መስራት እንዳለባቸው የሰራሁላችሁ ቪዲዮ ያለ፣ እንዲሁም ደግሞ እንዴት አድርጋችሁ ደግሞ አድ ፖስት ማድረግ እንደምችሉ ደግሞ ከላዩ ላይ ማለት ነው። እንዴት አድርጋችሁ ማስተናገድ እንደምችሉ፣ እንዴት አድርጋችሁ ከስተመር ማናገር እንደምችሉ ወይም ደግሞ ክላይንት ማናገር እንደምችሉ ሰርቼላችኋለሁ ማለት ነው።